ውቁና ተወዳጁ አንጋፋው ደራሲና ጋዜጠኛ ገነነ መኩሪያ ሊብሮ ሕይወቱ ካለፈበት ጊዜ አንስቶ የተለያዩ ጥያቄዎች ሲነሱ፣ ውዝግቦችም እንዲሁ በስፋት ሲዘዋወሩ ቆይተዋል። በተለይ ደግሞ ሕይወቱ ያለፈው ራሱን አጥፍቶ ነው የሚለው ደግሞ ሌላ ጥያቄን ያጫረ ነበረም። ከባለቤቱ ጋር በተገናኘም ብዙ ጥያቄዎች ተነስተዋል። በቅርቡ ደግሞ ወንድሙና ጓደኛው ጋዜጠኛ ሰኢድ ኪያር በአንድ ሚዲያ ላይ ብቅ ብለው የተናገሯቸው ንግግሮች ገነነ ሕይወቱ ያለፈበት ምክንያት እንዲጠናና እንደ አዲስ ነገርየው እንዲቀሰቀስ አዲስ የሆነ ንቅናቄንም የፈጠረ እንደነበር እናስታውሳለን። በርካቶችም ፍትህ ለገነነ እያሉም ጥያቄ ሲያቀርቡ ነበር። አንዳንዶች ደግሞ አንጀታቸውን የበላው ነገር የቀብር ስነ ስርዓቱ የተፈጸመበትም ሂደት እንዲሁ የሚያንገበግብ ነበር እያሉም አንስተው ነበረ። ገነነ የሀገር ዋርካ ሆኖ ሳለ እንዲሁ በቀላሉ ሞተ ተብሎም የታለፈበት ምክንያት ሳይዋጥላቸው ሰነባብቶ ቆይቷል። አሁን ግን በመጨረሻም ሌላ አዲስ የምርመራ ሂደት ተከፈተ። ፖሊስ አዲስ ምርመራ ጀምሯል። ከሞቱ ጋር በተገናኘ የተጠረጠሩ ሰዎች ታዲያ በፖሊስ ቁጥጥር ስር ውለው ፍርድ ቤት መቅረባቸው ተገልጿል። ለመሆኑ እነማን ናቸው እነዚህ ፍርድ ቤት የቀረቡት ሰዎች? ፖሊስስ ምን አይነት የምርመራ ሂደት ከፈተ? የፍርድ ቤቱ ውሎ ምን ይመስል ነበረ? ሁሉንም በዝርዝር የምንነግራችሁ ይሆናል። እንደምን አላችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የአንጋፋው ጋዜጠኛና ደራሲ ገነነ መኩሪያም ሊብሮ የሞቱ ምክንያት ናቸው ተብለው የተጠረጠሩ ግለሰቦች ወደ ፍርድ ቤት መቅረባቸውን ተከትሎም የወጡ መረጃዎችን አካትን እንዲ ተገናኝተናል። እስከ መጨረሻው ከእኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። ወደ ዝግጅቱ እንሻገር። በ1957 ዓ.ም በይርጋለም የተወለደው አንጋፋው ጋዜጠኛና ደራሲ ገነነ መኩሪያ ሊብሮ በኢትዮጵያም እግር ኳስ ተጫዋችነት በጋዜጠኝነትና በመጽሐፍ ተደራሲነት ነው በስፋት የሚታወቀው። እሱ ተንቀሳቃሹ ላይብረሪ እየተባለም ይጠቀሳል። ምክንያቱም የእውቀት አባት ነውና ታሪክን ሰነዶ አውቆ ለማህበረሰቡ ለሀገሩ በርካታ ስራዎችን የሰራ ሁሌም በሀሳቡ ሀገሩን የማይነጥል ድንቅ ሰው እንደነበር ይመሰከርለታል። ከ30 ዓመታት በላይ በስፖርት ጋዜጠኝነት ያሳለፈው ገነነ መኩሪያ ኢህአፓና ስፖርት መኩሪያናም ፍትሃዊ የጠጅ ክፍፍል መጻሕፍትን ለንባብ ማብቃቱም ይነገርለታል። ገነነ መኩሪያም በአሻም ቴሌቪዥን ትኩረታቸውን በስፖርትና በታሪክ ላይ ያደረጉ የገነነና ጥቁር እንግዳም የተሰኙ ፕሮግራሞችን ለአመታት ባዘጋጅነትና በአቅራቢነት ሲሰራ መቆየቱም የሚታወቅ ነው። ለእግር ኳስ ላበረከተው የላቅ አስተዋጽኦ በሚል በ2009 ዓ ም በአዲስ አበባ በተካሄደው የካፍ ኮንፈረንስ ላይ የረጅም ዓመት አገልግሎት ሜዳሊያም ተበርክቶለታል። አንጋፋው ጋዜጠኛ ገነነ መኩሪያ ታዲያ ሕይወቱ ካለፈ በኋላ ስርዓተ ቀብሩ ሮብለት ጥር 15 ቀን 2016 ዓ ም በመንበረ ጸባዖት ቅድስት ስላሴ ካቴድራል ቤተ ክርስቲያን እንደተፈጸመም እናስታውሳለን። ስለ ተወዳጁ ጋዜጠኛ ገነነ መኩሪያ ሊብሮም በጣም የሚያሳዝን አሟሟቱም ዘገባዎች እየወጡ ቆይተው ነበር። ያኔም ያኔ በሞቱ ያጣነው ተወዳጁ ጋዜጠኛ ገነነ መኩሪያ ሊብሮ ራሱን በገመድ አንቆ ህይወቱን እንዳጠፋ ተገልጾ ነበር። ይህንንም ፖሊስ በይፋ ባይናገረውም በልዩ ልዩ መገናኛ ብዙሃን አውታሮች ግን በስፋት ሲዘዋወር ነበር። የስኳር ህመም የነበረበት ገነነ ከሞቱ ስድስት ወር ገደማ ቀደም ብሎ አንድ እግሩን ተቆርጦም ነበር። ከዚያም በኋላም ህይወት እንዳስጠላውና ወዲህ ወዲያ ሲል ባለቤቱ እሷም በመኪና እየነዳች እንደምታደርሰውም እንደምታመላልሰውም ኢትዮፒካ ሊንክ አሳውቆን፣ አንድ ቀን ግን ባለቤቱ ጊዮን ሆቴል ስራ አለብኝ አድርሽኝ ብሏት አድርሳ ወደ ቤት ብትመለስም እሱ ግን ወደ ሌላ ቦታ በመሄድ ስልኩን በማጥፋት ሆቴል ይዞ ተደብቆ ትንሽ ቀናት እንደቆየም መረጃዎች ወጥተው ነበር። ያኔም ብቻውን እዚያ ክፍል ውስጥ የከረመው ይህ ታላቅ ሰው ታዲያም ማንም ሳይጠይቀው ለብቻው እንደሰነበተ መረጃዎች ይጠቁማሉ። ገነነ ምን እንደሆነም ባይታወቅም ራሱን በገመድ አንቆ ገደለ የሚሉ ዜናዎች ተሰራጩ። ነገር ግን ይህ ዜና እጅግ አወዛጋቢ ነበር። ምክንያቱም ገነነ ራሱን ሊያጠፋ የሚችል ሰው አይደለም የሚሉ ሌሎች መረጃዎች እንደገና እየወጡ ነበረም። ገነነ እግሩ ተቆርጦ ሆቴል ውስጥ በተቀመጠበት ሁኔታ በዚያ መንገድ እንዴትስ አድርጎ ነው ገመድ ሰቅሎ ራሱን ስ ሊያጠፋ የሚችለው የሚል ጥያቄን ሲያጭር ቆይቷል። በተለይ ገነነ ካለው መልካም አስተሳሰብ የተነሳ ራሱንም የሚያጠፋ ሰው አይደለም የሚሉ ጓደኞቹም በስፋት ሲመሰክሩ ነበር። ታዲያ እንዴት ሞተ? ለምንስ ሞተ? ሰውስ ገሎት ከሆነም ማን ገደለው የሚለው ጥያቄም የበርካቶች ሆኖም ለብዙ ጊዜያት የቆየ ነገር ነበር። ከዚያ በኋላ ደግሞ በቅርቡ ወንድሙና ጓደኛው ጋዜጠኛ ሰኢድ ኪያር በአንድ ሚዲያ ላይ ብቅ ብለው ስለ ሁኔታው አስረድተው ነበር። ገነነ ፍጹም ራሱን ሊገድል የሚችል ሰው አይደለም፣ ነገርየው እጅግ አጠራጣሪና አወዛጋቢ ነው ሲሉ መስክረው ነበረም። ይህንንም ተከትሎ በርካታ ሰዎች ጥያቄ ያቀረቡ የገነነ አሟሟት እንደገና ጥናት ይደረግበትና ይፋ ይደረግልን እሱ በሰው እጅም ጠፍቶ ከሆነ ማን እንደገደለው ይታወቀልን የሚሉ ጥያቄዎች እየተሰራጩ መጡም። በዚህም የተነሳ ፖሊስ እንደገና የምርመራ ቡድን አዋቅሮ እንደ አዲስ ሂደቱን እያስቀጠለው እንደሚገኝ መረጃዎች ይጠቁማሉ። አሁን ደግሞ ከሞቱ ጋር በተገናኘ የተጠረጠሩ ግለሰቦች በፖሊስ ቁጥጥር ስር ውለው ፍርድ ቤት መቅረባቸው ነው የተገለጸው። እነማን ናቸው? አስከትለን እንነግራችኋለን። ፖሊስ 14 ቀን ቀጠሮ ጠይቋል ይለናል። ያገኘነው መረጃም በጋዜጠኛና ደራሲ ገነነ መኩሪያ ሞት የተጠረጠሩ ግለሰቦች ባለፈው ሐሙስ በቁጥጥር ስር ውለዋል ይላል አዲስ የወጣው መረጃም። ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታየው ምትኬ እንዲሁም የዋካና ሆቴል ባለቤት በፌዴራል ፖሊስ መያዛቸው ነው የተረጋገጠው። ተጠርጣሪዎቹም ከትናንት ወዲያ አርብ ፍርድ ቤት መቅረባቸውም መረጃው ይጠቁማል። የፌዴራል ፖሊስ የወንጀል ምርመራ ቡድን አባላቶች ተጠርጣሪዎች ላይ የተጠናከረ ምርመራ ለማድረግም ተጨማሪ የአስራ አራት ቀናት ጊዜ ቀጥሮ እንዲሰጠውም ጠይቋል ይለናል። ፍርድ ቤቱም ፖሊስ የጠየቀውን የምርመራ ቀን አስመልክቶም ፈቃድ ሰጥቷል። አዲስ አበባ የሚገኙ የናይል ስፖርት ሚዲያ ምንጮች ተከታዩን መረጃም አድርሰውናል። በኢትዮጵያ ፌዴራል ፖሊስ ከፍተኛ አመራሮች ዘንድ ጉዳዩ ልዩ ትኩረት እንደተሰጠውም ተረጋግጧል፣ ይላል መረጃው። የጋዜጠኛ ገነነ መኩሪያ ህልፈተ ህይወት ምክንያት የሚያጣራ የምርመራ ቡድን ተቋቁሞም ይገኛል። የኮሚቴው አባላቶችም በየጊዜው የሚደርሱበትን እያንዳንዱን የምርመራ ሂደትም ለተቋሙ ከፍተኛ ኃላፊዎችም እንደሚያሳውቁም ይጠበቃል። የተዳፈኑ የሚመስሉ ውስብስብ ወንጀሎችን አፈንፍነው በማጋለጥም የረጅም ጊዜ ልምድና እውቀት ባካበቱ አባላቶች የተዋቀረ የምርመራ ቡድን መዋቀሩ ነው ለመስማት የተቻለው። የጋዜጠኛ ገነነ መኩሪያ ታናሽ ወንድም የሆነው አቶ አለማየሁ መኩሪያም የወንድሙ አስከሬን ወጥቶ ምርመራ እንዲደረግበትም ለፌዴራል ፖሊስ ጥያቄ ማቅረቡ ነው የተነገረው። ጉዳዩ ተዳፍኖ እንዳይቀር የኢትዮጵያ ፌዴራል ፖሊስ በተጠናከረ ሁኔታ ምርመራ በመጀመሩ የናይል ስፖርት ሚዲያ ምስጋናውን አቅርበዋል። እጅግ የምንወዳችሁ የምናከብራችሁ የቻናላችን ተከታታዮች በተለያየ ዓለም ጥግ ሆናችሁ እኛን ስለምትከታተሉ ከእኛም ጋር ስለምትሆኑ እጅግ አድርገን እናመሰግናችኋለን። በዛሬው ዝግጅታችን የጋዜጠኛ ገነነ መኩሪያን አዲስ የወጣውን መረጃ በሚመለከት እንዲህ አቀረብንላችሁ። በሚቀጥለው በሌሎች መሰናዶዎች እንደገና ተመልሰን እስክንገናኝ መልካም ጊዜ ለሁላችን